ዓለም በስጋት ቆሞ የሚመለከተው የሩሲያ ዩክሬን ጦርነት ወደ ሶስተኛ የዓለም ጦርነት ሊቀየር ይችላል የሚሉ መላምቶች እየበዙ ይገኛሉ። የዩክሬንን ሰማይ እየቀደደች ሚሳይሎችና ድሮኖችን የምታዘንበው ሀያል ሀገር ሩሲያ የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገራትን የአየር ክልል ጥሳለች የሚል ወቀሳ እየቀረበባትም ነው። ይህም ሀገራቱ በሩሲያ ላይ ጥርሳቸው እንዲነክሱ፣ ቁጥሩ ከፍ ያለ ሰራዊታቸውን ድንበር ላይ በማስጠጋትና የአየር ክልላቸውን በጦር ጀቶች እንዲዘጉ እያደረገም ይገኛል። መግለጫውን አሜሪካ ያደረገው ዴሊ ኤክስፕረስ በፊት ገጹ ባወጣው ጽሑፍ የሩሲያው ፕሬዚዳንት ቭላድሚር ፑቲን ለንደንን፣ ፓሪስን ወይንም በርሊንን በቀጣይ ኢላማ ሊያደርጉ ይችላል የሚል ማስጠንቀቂያ ለሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ደርሶታል ሲል ገልጿል። በሌላ በኩል ለዩክሬን ወታደራዊ ድጋፍ በማድረግ የኔቶ ሀገራት ከሩሲያ ጋር ጦርነት ላይ ናቸው ሲሉ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለሩሲያ ጋዜጠኞች በሰጡት መግለጫ ተናግረዋል። ኔቶ ከሩሲያ ጋር ጦርነት ገጥመዋል። ይህ ግልጽና ምንም ማረጋገጫ የማያስፈልገው ነው ሲሉም አክለዋል። ኔቶ በቀጥታም ሆነ በተዘዋዋሪ ለኬቭ አገዛዝ ድጋፍ ይሰጣል ሲሉ ቃል አቀባይ ከከሰሱ በኋላ የሰሜን አትላንቲክ ቃል ኪዳን ድርጅት ወይም የምዕራቡ ዓለም ከዩክሬን ጎን በመቆም በጦርነቱ ላይ ከዩክሬን እኩል ተሳትፏል ሲሉም ከሰዋል። ቃል አቀባዩ ይህንን ንግግር የተናገሩት ሩሲያ በፖላንድና ሮማንያ የአየር ክልል ውስጥ ሰው አልባ ድሮኖችን አስገብታለች ከተባለና መረጃዎች ከወጡ በኋላ ነው። ፖላንድም በዚህ ክስተት የመጀመሪያ የሆነውንና በራሷ የአየር ክልል ውስጥ ያገኘ ያገኘችውን የሞስኮ ወታደራዊ ንብረት የሆነውን ሰው አልባ ድሮን መታ ከጣለች በኋላም ነው። የፖላንድ ብሔራዊ ምርምር ተቋምና እስክ እንደገለጸው የሩሲያ ድሮኖች በፖላንድና ሮማኒያ ከገቡ በኋላ በሩሲያ ተንታኞችና በቤላሩስ ተንታኞች የተዛቡ መረጃዎች እንዲሁ እየተነገሩ ስለመሆኑ ገልጿል። የምርምር ተቋሙ አክሎም ሕዝብ ላይ ሽብር የሚፈጥሩ መረጃዎችን ከመንዛት ሀገራቱ መቆጠብ አለባቸው ሲልም ተቋሙ ገልጿል። ፖላንድና ሌሎች የኔቶ አባላት በሩሲያና በዩክሬን ጦርነት ውስጥ ተዋጊ አይደሉም ያለው የምርምር ማዕከሉ ሆኖም ግን ለኬቭ የጦር መሳሪያ ስልጠናና የፋይናንስ እርዳታ በሩሲያ ሙሉ ወረራ ላይ ራሷን የመከላከል መብቷን እንድትደግፍ አድርጓል፣ በማለት በዩክሬን ጦርነት የምታካሄደው ብቸኛው ሀገር ሩሲያ ናት ሲሉ አጽንዖት ሰጥተዋል። ይህ የሩሲያና የቤላሩስ ተንታኞች ሀሰተኛ መረጃዎች ኬቭ፣ ፖላንድና ኔቶን ከሩሲያ ጋር ጦርነት ውስጥ ለመክተት ታስቦ እየተደረገ ያለ ዘመቻ ነው ሲል የተንታኞችን ሀሳቦች ውድቅ አድርጓል። ይህ በእንዲህ እንዳለ አንድ ሺህ ሦስት መቶኛ ቀኑን በያዘው የሩሲያ ዩክሬን ጦርነት በሩሲያ ቤልጎርድ ክልል ውስጥ በጎሎቪችኖ መንደር የዩክሬን ሰዋል በአውሮፕላን ባደረሰው ጥቃት ሁለት ሴቶችን መግደሉን የሩሲያ መንግስት የዜና ወኪል ዘግቧል። ታስ የዜና ወኪል አክሎም ባለፉት 24 ሰዓታት ውስጥ 82 የዩክሬን ሰዋል በአውሮፕላኖችን የሩሲያ ጦር መቶ መጣሉን ሲገልጽ፣ የዩክሬን አየር ኃይል በአንድ ምሽት ከተተኮሱት 84 የሩሲያ ሰዋል በአውሮፕላኖች 59ን መምታቱን ገልጿል። በተጨማሪም የሩሲያ ወታደሮች በዩክሬን ዛፖሮዥያ ግዛት ውስጥ የሚገኘውን ኦልሂቪ ስክ መንደር መያዛቸውን የሩሲያ መከላከያ ሚኒስቴር አስታውቋል። የዩክሬን ጦር በሳራቶቭ የነዳጅ ማጣሪያ ፋብሪካን በመምጣቱ በተቋሙ ላይ ፍንዳታና የእሳት ቃጠሎ እንደደረሰ የዩክሬን ጦር ኃይሎች ጀነራል ዘግቧል። የሳራቶቭ ማጣሪያ ፋብሪካም ከ20 በላይ የፔትሮሊየም ምርቶችን ያመርታል። እነዚህም ቤንዚን፣ የናፍታ ነዳጅ፣ የነዳጅ ዘይት፣ ሬንጅና ሌሎችንም እንደሚያካትት ተገልጿል። የማቀነባበሪያ መጠኑ 48 ሚሊዮን ሜትሪክ ቶን የነበረው ተቋሙ ለሩሲያ ወታደራዊ አገልግሎት እንደሚረዳ የ የዩክሬን የጦር ጀነራል ተናግረዋል። ጥቃቱ የተፈጸመው በዩክሬን ልዩ ኦፕሬሽን ኃይልና ከሌሎች ኃይሎች ጋር በትብብር ነው የተባለው የሳራቶቭ ማጣሪያ በደቡብ ምዕራብ ሩሲያ ውስጥ ከካዛኪስታን ድንበር 150 ኪሎ ሜትር ርቀት ላይ ከዩክሬን በምስራቅ 600 ኪሎ ሜትር ይርቃል ተብሏል። ተቋሙ ከዚህ ቀደም በዩክሬን ኃይሎች ኢላማ ተደርጎበት እየነበረ ሲሆን፣ በዛሬው ዕለት ኢላማውን በጠበቀ ድሮን መመታት እንደቻለ ተዘግቧል። የሳራቶቭ ክልል አስተዳዳሪ ሮማን ቡሳርጊን በአንድ ሌሊት እንደተናገሩት የድንገተኛ የጊዜ አገልግሎቶች በሰዋል በአውሮፕላኖች ሊሰነዘር በሚችል ጥቃት ምክንያት ሙሉ በሙሉ ማስጠንቀቂያ ሲሰጡ ማድራቸውም ተገልጿል። የሩሲያ አየር መከላከያዎች 87 የዩክሬን ሰዋል በአውሮፕላኖችን መጥለፍ የቻሉ ሲሆን 18 የሚሆኑት በሳራቶቭ ግዛት ውስጥ መሆኑን የሩሲያ መከላከያ ሚኒስተር አስታውቋል። በዩክሬን መከላከ የተደረገ ባለው የነዳጅ መሰረተ ልማቶች ላይ ያነጣጠረ ጥቃት ሩሲያ በከፍተኛ ሁኔታ የነዳጅ እጥረት እንዲያጋጥማት እያደረገ መሆኑም ተገልጿል። በአገራቱ መካከል ያለውን ጦርነት ና የሩሲያና የኔቶን ውዝግብ ተከትሎ የአውሮፓ ህብረት ሊጥል ያሰበውን ማዕቀብ እንደማይጥል ታስ የዜና ወኪል ዘግቧል። እንደ ዜና ወኪሉ ገለጻ የአውሮፓ ህብረት ቀጣዩን የጸረ ሩሲያ ማዕቀብ በመስከረም ሰባት እንደሚጥል ይግለጽ እንጂ ማዕቀቡ እንደታቀደው አይሆንም ነው የተባለው። ላልተወሰነ ጊዜ ተራዝመዋል ሲል ፖለቲኮ የአውሮፓ ዲፕሎማትና የህብረቱ አባል ሀገራትን ባለስልጣንን ጠቅሶም ገልጿል። ፖለቲኮ እንደዘገበው የአውሮፓ ህብረት በሩሲያ ላይ አዳዲስ እርምጃዎችን ለመውሰድ ወደ ስሎቫኪያና ሃንጋሪ በሩሲያ ዘይት ላይ ያላቸውን ጥገ ጓደኝነት እንዲያቋርጡ ጫና ከማድረግ ጋር የተያዘ እንደሚሆንም ገልጸዋል። ከዚሁ ጋር ተያይዞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአውሮፓ ህብረት በሩሲያ ላይ ማዕቀብ የሚጥሉ ከሆነ እሳቸውም ይህንን እንደሚያደርጉ ገልጸው ነበር። ፕሬዚዳንቱ የአውሮፓ ህብረት ቀድሞ ማዕቀብ መጣል አለበት ያሉት አሜሪካ ማዕቀብ ብትጥልም የአውሮፓ ህብረት ሀገራት ከሩሲያ ነዳጅና ዘይት መግዛት ባለማቆማቸው ነው ሲሉም ገልጸዋል። ሌላው ቅድመ ሁኔታም በቻይና ላይ ከ50 እስከ 100 ፐርሰንት የኢምፖርት ቀረጥ መጣል መሆኑን የተናገሩት ፕሬዚዳንቱ የማዕቀብና ቀረጥ በዩክሬን ያለውን ጦርነት ለማቆም ይረዳል ሲሉም አብራርተዋል። ፕሬዚዳንቱ ይህንን ይበሉ እንጂ የአውሮፓ ህብረት ሀገራት የሩሲያን ኢነርጂ ውድ በሆነው የአሜሪካ ነዳጅ በመተካት ራሳቸውን እየጎዱ ነው ሲሉ የፓን ሄሌኒክ ግሪክና የሩሲያ ወዳጅነት ንቅናቄ ሊቀመንበር ያኒስ ኮትሳይሊዲስ ተናግረዋል። የፕሬዚዳንት ትራምፕ በሩሲያ ዩክሬን ጦርነት ልዩ ልዑክ ኪት ኬሎግ በበኩላቸው ሩሲያ በዩክሬን ጦርነት እየተሸነፈች ነው በማለት ተናግረዋል። አክለውም ሩሲያ ከ2022 ጀምሮ ባለው ጊዜ ውስጥ ከአንድ በመቶ በታች የሚሆን የዩክሬንን መሬት ብቻ ነው የተቆጣጠረች ሲሉም ገልጸዋል። በኪየቭ በሚገኘው የያልታ አውሮፓ የደህንነት ኮንፈረንስ ላይ ኬሎግ እንደተናገሩት ፑቲን ሩሲያ እያሸነፈች ነው ብሎ ቢያስብም የአሸናፊነት ትርጓሜውና የማሸነፍቹ ፍጹም ሁለት የተለያዩ ነገሮች ናቸውም ብለዋል። በእርግጥ ሩሲያ ይህንን ጦርነት እየተሸነፈች ነው ያሉት በተጨማሪም ኪት ኬሎግ በቻይናና ሩሲያ ትስስር ላይ በሰነዘሩት እያልተለመደ ትችት ሩሲያ ከቻይና ድጋፍ ውጭ መኖር እንደማትችልና ቻይና ድጋፏን ካቆመች በዩክሬን ላይ የምታደርገው ጦርነት በቅጽበት ያበቃልም ነው ያሉት። ቻይናና ሩሲያን አንድ ላይ ካየናቸው፣ ሩሲያ ትንሹ ሀገር ነች። ሩሲያ ከቻይና ጋር ያላቱል የኢኮኖሚያዊና ወታደራዊ ጥንካሬ እንዲያገኙ አድርጓል። ይህም ቻይና ለሩሲያ የምታደርገውን ድቃፍ ብታቆም ጦርነቱ ዛሬውኑ እንዲያበቃ ያድርጋል ሲሉም አክሏል። ሀገራቱ ጦርነት ከጀመሩ ጊዜ አንስቶ የዩክሬን ጠቅላላይ ገር ውስጥ ምርት በ30 በመቶ የቀነሰ ሲሆን ይህም የሀገሪቱ ኢኮኖሚ እንዳሽቆለቆለ ማሳያ ነው። ይህ ብቻ ሳይሆን ለጦርነቱ እስካሁን ያወጣችው ወጪ 2397 ቢሊዮን ዶላር በላይ ሲሆን የወደሙ ትምህርት ቤቶች፣ ሆስፒታሎች፣ መንገዶችና የነዳጅ ፋሲሊቲዎች ደግሞ ለመገንባት በ100 ቢሊዮኖች የሚቆጠር ዶላር እንደሚያስፈልጋትም ዩክሬንያን የፖለቲካ ኢንስቲትዩት ገልጿል። በሌላ በኩል ሩሲያ ወደ 3939 ቢሊዮን የአሜሪካን ዶላር በጦርነቱ ላይ ፈሰስ በማድረግ ያጣይ ሲሆን የተለያዩ ማዕቀቦችና ታሪፎች ደግሞ የበለጠ የሩሲያ ኢኮኖሚ እንዲጎዳም አድርጎታል። በዚህም የሩሲያን እድገት ከአንድ እስከ ሁለት በመቶ እንዳንጓተተው ዩክሬንያን የፖለቲካ ኢንስቲትዩት ገልጿል። በሶስት ዓመታት ከግማሽ ጊዜ ውስጥ በተካሄደው ጦርነት ሩሲያ በርካታ የዩክሬን ግዛቶች በእጇ አስገብታለች። በጦርነቱ ብዙዎች ሞተዋል፣ ቀያቸውን ለቀው ወደ ጎረቤት ሀገራት ተሰደዋል፣ ንብረት ወድሟል። ምንም እንኳን ጦርነቱ የሁለቱ ሀገራት ነው ተብሎ ቢገለጽም ጦርነቱ እየተካሄደ ያለው በሩሲያና ዩክሬን ጨምሮ ከሙሉ የአውሮፓ ሀገራት ጋር እንደሆነም ይገለጻል። የአውሮፓ ሀገራት ለዩክሬን በሚያደርጉት የቀጥታና ተዘዋዋሪ ድጋፎች ታይቷል። በእርግጥም ሰሜን ኮሪያ ከሩሲያ ጎን መሆኗ በተደጋጋሚ ሲነገርም ይሰማል። በጦርነቱ ምክንያት ሰብአዊ ቀውስ ደርሷል። የዓለም የንግድ ስርዓት ተዛብቷል። በዓለም ገበያ ታይቶ በማይታወቅ መልኩ የሸቀጦቹ ዋጋ ጨምሯል። እያንዳንዱ የዓለም ሀገር፣ እያንዳንዱ ህዝብ የጦርነቱ ገፈት ቀማሽ ነው ቢባል ማጋነን አይሆንም። የዓለም አቀፉ ማህበረሰብ ጦርነቱ በሰላማዊ መንገድ እልባት እንዲያገኝ ሲወተውትም ቆይቷል። እስካሁን ውጤት ሊያመጣም አልቻለም። በቅርቡ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋባዥነት የሩሲያው ፕሬዝዳንት ቭላድሚር ፑቲን የአሜሪካ ግዛት ወደ ሆነችው አላስካ አቅንተውም ነበር። የሁለቱ መሪዎች መገናኘት ዋነኛ ዓላማም ጦርነቱ በሚቋጭበት መንገድ ለመምከር እንደሆነ የተገለጸ ሲሆን የዓለም ህዝብም ተስፋ አድጎ ነበር። የብዙዎች ምኞት አልሰመረም። ይባስ ብሎ ጦርነቱ ከበፊቱ በከፋ ሁኔታ እየተካሄደም ይገኛል።